በዝማሬው ረገድ ቀደምት የሆኑ ነፍስን የሚስቡ የሚመስጡ ዝማሬዎችን እንድንሰማ እንድናደምጥ ያደረጉ ስሜትን በሚገዙ ዝማሬዎች ለእኛ ለህዝበ ምዕመኑ ያበረከቱ ድንቅ ህዝበ ምእመኑ የሚወዳቸው ዘማሪ ናቸው። የብዙዎቻችን የልጅነት ጊዜ ትውስታዎች የሆኑ በርካታ ዝማሪዎችንም አስደምጠውናል። የእሳቸውን መዝሙር በልጅነቱ ሰምቶ በአዋቂነቱ ተረድቶ ህይወት አድርጎ ያልኖረ የለም። በቤተ ክርስቲያንም ብዙ ጊዜያቸውን ሰጥተው ያገለገሉና ድንቅ ዘማሪ ናቸው። በተለይም ደግሞ የያሬድ ውብ ዜማ የተሰኘው ጣዕመ ዝማሪያቸው ከማንም ልብ ውስጥ በምንም ሁኔታ ሊጠፋ የማይችል ድንቅ ጣዕመ ዝማሪያቸው ነው። የልጅነት ኳስ ተጫዋች የመሆን ህልማቸውን ትተው ለቤተክርስቲያን ክርስቲያን አገልግሎት የተጠሩ ድንቅ ዘማሪ የተዋህዶ ልጅ በኩረ መዘምራን ቀሲስ ምንዳዬ ብርሃኑ። በኩረ መዘምራን ቀሲስ ምንዳዬ ብርሃኑ ማን ናቸው? የአገልግሎት ህይወታቸው የትውልድ እንዲሁም ከቅድስት ቤተ ክርስቲያን ወደ አገልግሎቱ ወደ ዝማሬው የገቡበት ሁኔታስ ምን ይመስላል? ለዚህ የዝማሬ ህይወታቸውስ መሰረት የሆናቸው ማን ይሁን? ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምንሰነበታችሁልን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደ ወትሯችን የአንድ የቤተ ክርስቲያናችንን እንቁ ዘማሪ የህይወት ምዕራፍ የህይወት ገጽ ልናስደምጣችሁ ይዘንላችሁ ቀርበናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጉ እንዲሁም ለቻናሉ አዲስ የሆኑ ቤተሰብ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብረው ይቆዩ። ዝግጅታችን ጥሩ ቁም ነገር እንደምታገኙበት ተስፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ካፈራቻቸው ካገኘቻቸው እግዚአብሔር አምላክን እንዲሁም ቅዱሳኑን በጣዕመ ዝማሬ ከሚያወድሱ መዘምራን መካከል በኩረ መዘምራን ቀሲስ ምን ዳዬ ብርሃኑ አንዱ ናቸው። በኩረ መዘምራን ቀሲስ ምንዳዬ ብርሃኑ ትውልድና እድገታቸው በመዲናችን አዲስ አበባ መንበረ ጸባኦት ቅድስት ሥላሴ ካቴድራል አራት ኪሎ አካባቢ ነው። ዘማሪ ቀሲስ ምንዳዬ ብርሃኑ የልጅነት ጊዜያቸውን ሲቦርቁ፣ ሲጫወቱ ያሳለፉት በአሁኑ ሰዓት የቅድስት ስላሴ ካቴድራል መሰብሰቢያ አዳራሽ በሆነው በቀድሞ ደግሞ የልጆች የኳስ መጫወቻ ሜዳ በነበረው ከእኩዮቻቸው ጋር ኳስን ሲጫወቱና ሲቦርቁ ነበር። እንደውም በልጅነታቸው የኳስ ፍቅራቸው በጣም እጅጉን የበዛ ስለነበረ በጣም ታዋቂ የሰፈራቸው ኳስ ተጫዋች እንደነበሩም ይገልጻሉ። ለኳስም ባላቸው ፍቅር የተነሳ የወደፊት ህልማቸውም ታዋቂ ተጫዋች መሆን ነበር። በኩረ መዘምራን ቀሲስ ምንዳዬ በልጅነት እድሜያቸው እንዲያ ሲወዱት የነበረውን ኳሳቸውን ትተው ወደ አገልግሎት የገቡትም በዚያው የልጅነት ጊዜያቸው ነበር። ለዚህም ደግሞ ለመንፈሳዊ ሕይወታቸው ጅማሬ መሰረትን የጣሉት ወላጅ እናታቸው ነበሩ። ከዘጠኝ ሰዓት በኋላ መተኛት የማታውቅ ለቤተ ክርስቲያን አገልግሎት ዕለት ዕለት ማልዳ የምትፋጠን ብርቱ እናት ነበረችኝ የሚሉት ቀሲስ ምንዳዬ ብርሃኑ ጸሎተ ሃይማኖትን፣ አቡነ ዘበሰማያትን እንዲሁም ሰላም ለኪን ወላጅናታቸው እንዳስተማሯቸው ይናገራሉ። በልጅነት ዕድሜያቸው ምንም እንኳን ልባቸው በጨዋታና በኳሱ የተሳበ ቢሆንም የቤተ ክርስቲያን የጸሎቱ ደውልና ጥሪ ሁሌ የሚያነቃቸው ነበር። እንደሁም የማታው የአስ የምድር ሰዓቱ ደውል ሲደወል ሁላችንም የምንጫወተውን ጨዋታ አቁመን ለጸሎት እንፋጠን ነበር በማለትም ይገልጻሉ። በክረ መዘምራን ቀሲስ ምንዳዬ ብርሃኑ በዚህ አጋጣሚ ነበር የበዓታ ለማርያም ሊቀ ጉባኤ በነበሩት የልጅነት አሳዳጌ መምህሬ ጥንካሬ ያሉ የሚጠሯቸውን ብፁዕ አቡነ ኤልያስን በምክራቸውና በተግሳጻቸው እንዲሁም በትምህርታቸው መሰረት ነበር በእጅጉ ጠንክረውና በርትተው በቅድስት ቤተ ክርስቲያን የቆዩት። ለዚህም የደረሱት በእናት አማካኝነት በተጣለው ጥንስስና ጅማሮ መሰረት፣ በብፁዕ አቡነ ኤልያስ አሳዳጊነት ምክርና ተግሳጽ እንዲሁም በቀሲስ ዘማሪ ምንዳዬ ብርታትና ጥንካሬ ድቁናን ተምረው ጨርሰው ዲያቆን ለመሆን ችለዋል። ለኔ ምስጋና የቤተ ክርስቲያን አገልግሎት ብቻ ሳይሆን ብዙ ትሩፋት የማገኝበት ሕይወቴ ነው የሚሉት ዘማሪ ቀሲስ ምንዳዬ ብርሃኑ የዘማሪውን አገልግሎት የጀመሩትም በልጅነት እድሜያቸው ነበር። በዚያ የልጅነት እድሜያቸው ከኳሱ ጨዋታቸው በተጨማሪ ዜማን እንዲሁም የኪነ ጥበብ ነክ ነገሮችን ይወዱ እንደነበርና በልጅነት እድሜያቸው አርአያዬ በሚሏቸው የቅድስት ቤተ ክርስቲያናችን አንጋፋ ዘማሪያን በሊቀመዘምራን ኪነ ጥበብ ወልደ ቂርቆስና እንዲሁም በዘማሪት ፋንቱ ወልደ አማካኝነት ነበር ወደ ዝማሬ ህይወቱ ተስበው ለመግባት የቻሉት። እንደውም የሊቀ መዘምራንን ኪነጥበብ ወልደ ቂርቆስ ዝማሬዎች በጣም በእጅጉ የወዱ ስለነበረ በሰፈር ያውቁት የነበሩ አንድ እናት ያንተን ዝማሬዎች መስማት ፈልጋለሁ አስደምጠኝ ብለው ሲያስጨንቋቸው በዚያን ወቅት ቀሲስ ምንዳዬ ብርሃኑ የዝማሬ ሲዲ ወይንም ካሴት አሳትሞ ስላልነበረ የሊቀ መዘምራን ዘማሪ ኪነ ጥበብ ወልደ ቂርቆስን ዝማሬዎች በማጥናት በመሸምደድ በካሴት ቀርተው ለዚያችናት አበርክተው እንደነበርም ያስታውሳሉ። በኩረ መዘምራን ቀሲስ ምንዳዬ ቤተ ክርስቲያንን በብርቱ ከማገልገላቸው በተጨማሪ ትንሿ ቤተ ክርስቲያን እየተባለች የምትጠራውን ቤተሰባቸውንም እንዲሁ በብርቱ የሚያገለግሉ ለባለቤታቸው ለወይዘሮ ሳባ መልካም ባል እንዲሁም ቴዎብስታ፣ አመሃ፣ ፍጹም ለተሰኙት ልጆቻቸው ደግሞ መልካም አባት በመሆን ከሀያ ሶስት አመታት በላይ በትዳር የኖሩና የልጅ አባት ናቸው። ልጆቻቸውን እንዲሁም ቤተሰባቸውን ስለ ቅድስት ቤተ ክርስቲያን ስለ ሀገር ጠንቅቀው እንዲያውቁ አድርገው የሚያሳድጉ ብርቱ አባት እንደሆኑ ልጆቻቸው ጭምር እንዲሁም ባለቤታቸው ምስክርነታቸውን ይሰጡላቸዋል። በኩረ መዘምራን ቀሲስ ምንዳዬ የመጀመሪያ ሲዲያቸውን ወይም ካሴታቸውን የሰሩት እንዲሁም ለሕዝበ ምዕመኑ ያበረከቱት ካሴት ወይም ሲዲ እንዴት ይሰራ እንደነበር በማያውቁበት በልጅነት እድሜያቸው ነበር። ያኔ በቤተ ክርስቲያን በነበራቸው አገልግሎት መሰረት ዘማሪ ፋንትወልዴን ካወቁ በኋላ ነበር። እሷ ለምን ሲዲ አትሰራም፣ ለምን የመዝሙር ካሴት አታወጣም? በማለት ስትጠይቃቸውና በሷ አገዛ አማካኝነት ሲዲ ወይም ካሴት እንዳወጡ እንደሰሩ ይናገራሉ። እመቤታችንን በጣም ይወዷት ስለነበርም የመጀመሪያ ቁጥር አንድ አልበማቸው ስትናሽ ግሩም ነው የተሰኘው ሲሆን ከዚያም በኋላ የያሬዱ ብ ዜማ ሰባቱ መንጦላይት ቅንነት ስላሴና መስግኑት ለነፍሴ ነፍሷነሽ ክብሬነ ኑ ለምስጋና የተሰኙ በርካታ ጣዕመ ዝማሬዎችን በሚማርክ መልኩ ህዝበ ምዕመኑ በጥልቀት እንዲረዳ በሚስብ በእጅጉ በጥንቃቄ በትጋት ሰርተው አበርክተዋል። ታዲያ በዝማሬ አገልግሎታቸው ውስጥም በርካታ ሰዎች እንደሚያግዟቸው የሚናገሩት ዘማሪ ቀሲስ ምንዳዬ ብርሃኑ በግጥም ከሚያግዟቸው የተዋህዶ ልጆች መካከልም የቤተ ክርስቲያናችን መምህር የሆኑት ዲያቆን ሄኖክ ኃይሌ እንዲሁም ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተጠቃሾች ናቸው። አብዛኛውን ጊዜ የመዝሙር ግጥሞቻቸውን ሌሎች ይስሩት እንጂ አንዳንድ ግጥሞችንና ሙሉ የመዝሙሮቻቸውን ዜማዎች እርሳቸው ይሰሩ እንደነበርም ይገልጻሉ ለዚህም ዋነኛ ምክንያታቸው ደግሞ የቅድስት ቤተ ክርስቲያናችን ዜማ በእጅጉ በጥንቃቄ መሰራት አለበት፣ የቅዱስ ያሬድን ዜማ በተገቢው መልኩ መግለጽ አለብን የሚል ምክንያት ያስቀምጣሉ። በዚህም መሰረት እንግዲህ በኩረ መዘምራን ቀሲስ ምንዳዬ ብርሃኑ በርካታ የዓለም ሀገራትን እንዲሁም በዚሁ በሀገራችን ኢትዮጵያም በርካታ ቦታዎች በመጓዝና በመሄድ ለአገልግሎት በመፋጠን ቤተክርስቲያንን የሚያገለግሉ እንዲሁም ወደፊትም ቤተክርስቲያንን በብርቱ የሚያገለግሉ ታላቅ ዘማሪ ናቸው። ቤተክርስቲያናችን በመስቀል ላይ ያለች ናትና፣ በዚህ መሰረት ፈተናዎች እለት ዕለት ይበዙባታል። በዚህም የተነሳ ልጆቿም ልክ እንዲሁ ይፈተናሉ። ታዲያ በኩረ መዘምራን ቀሲስ ምንዳዬ ብርሃኑ በአገልግሎት ህይወታቸው በርካታ ፈተናዎች ገጥመዋቸው እንደነበርም ያወሳሉ። እንደውም በአንድ ወቅት በተለያዩ የማህበራዊ ሚዲያዎች ተሰራጭቶ የነበረውና ኋላም ስህተት እንደሆነ በቤተ ክርስቲያን አባቶች ጭምር ማብራሪያ ተሰጥቶበት የነበረው የውግዘት ጉዳያቸው አንዱ ነው። እሳቸው ለአገልግሎት ወደ ውጭ ሀገር ባቀኑበት ወቅት በአገልግሎቱ ጊዜ በተፈጠሩት አለመግባባቶች ምክንያት ክህነታቸው ተይዟል የሚልና ውግዘት ገጥሟቸዋል የሚሉ ጉዳዮች በማህበራዊ ሚዲያዎች በስፋት ቀርበው እንደነበርና ታዲያ በዚህም ወቅት በህዝበ ምዕመኑ ላይ ጥያቄ አስነስቶ እንዲሁም በኩረ መዘምራን ቀሲስ ምንዳዬ ብርሃኑንም በብዙ ፈትኖ እንደነበረ የቅርብ ጊዜ ትውስታችን ነው። ታዲያ ይህ ጉዳይም በብርቱ በቤተ ክርስቲያን አባቶች ተነግሮ ችግሩ ሊፈታ እንደቻለም ይታወቃል። ነገር ግን እሳቸው በዚህ ፈተና አልተገቱም፣ አገልግሎታቸውን በብርቱ ቀጥለውበታል። አሁንም በተለያዩ ዝማሬዎችና አገልግሎቶች ቤተ ክርስቲያንን እያገለገሉ ይገኛል። እግዚአብሔርን መቅደም አያስፈልግም የሚሉት በኩረ መዘምራን ቀሲስ ምንዳዬ ብርሃኑ ይህንን ሀሳብም የሕይወታቸው መርህ እያደረጉ በአገልግሎታቸው ዘወትር እየተፋጠኑ እግዚአብሔር አምላክንም እያስቀደሙ ዕለት ዕለት ለቅድስት ቤተ ክርስቲያናችን እያገለገሉ ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን እኛም ለበኩረ መዘምራን ቀሲስ ምንዳዬ ብርሃኑ ከዚህ በላይ የሚያገለግሉበትን ቤተ ክርስቲያንን የሚጠቅሙበትን እንዲሁም እግዚአብሔር አምላክን ቅዱሳኑን በጣዕመ ዝማሬ የሚያወድሱበትን እድሜና ጸጋ እግዚአብሔር አምላክ ይስጣቸው እያልን የዛሬ ዝግጅታችንን በዚሁ አበቃን።